በበርካቶች ዘንድ እጅጉን የተከበሩ ደግሞም የተወደዱ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈተ ህይወት ብዙዎችን አስደንግጧል። ተቀዳሚ ሙፍቲ በእስልምና እምነት ተከታዮች ባሻገር በብዙዎች ኢትዮጵያውያን እንደ አባት የሚታዩም ነበሩ። የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ አስከሬንም በሚሊኒየም አዳራሽ ሽኝት ተደርጎለታል። በሽኝት መርሃ ግብሩ ላይ የተገኙት የሰላም ሚኒስትሩ አቶ መሀመድ እንድሪስ በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የተሰማቸውን ጥልቅ ሀዘን ገልጸዋል። ተቀዳሚ ሙፍቲ ሃጂ ዑመር እንድሪስ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የኃላፊነት ዘመናቸው ተቋሙን ለማጠናከር ህዝበ ሙስሊሙን አንድነት በማጎልበት ረገድ የሚወሳ አሻራን አሳርፈዋልም ብለዋል። ተቀዳሚ ሙፍቲ ሃጂ ዑመር እንድሪስ በማረፋቸው የኢፌዴሪ መንግስት ጥልቅ ሐዘን ተሰምቶታል። ተቀዳሚ ሙፍቲ ሃጂ ዑመር እንድሪስ በአመራር ዘመናቸው የሙስሊም ማህበረሰብን አንድነት እንዲጠናከር በተለይም ተቋሙ በህግ እውቅና አግኝቶ እንዲቋቋም ባደረጉት በጎ አስተዋጽኦ ይታወሳሉ። ተቀዳሚ ሙፍቲ ሃጂ ዑመር ኢድሪስ በህይወት ዘመናቸው በህዝቦች መካከል መቀራረብ እንዲኖር የታገሉ ለሰላምና ለህብረ ብሔራዊ አንድነት መጎልበት የድርሻቸውን የተወጡ አባት ስለመሆናቸውም ሚኒስትሩ ተናግረዋል። ተቀዳሚ ሙፍቲ ሃጂ ዑመር ኢድሪስ በአመራር ዘመናቸው የሙስሊም ማህበረሰብን አንድነት እንዲጠናከር በተለይም ተቋሙ በህግ እውቅና አግኝቶ እንዲቋቋም ባደረጉት በጎ አስተዋጽኦ ይታወሳሉ። ተቀዳሚ ሙፍቲ ሃጂ ዑመር በሕይወት ዘመናቸው በህዝቦች መካከል መቀራረብ እንዲኖር የለፉ ለሀገራችን ኢትዮጵያ ሰላምና ህብረ ብሔራዊ አንድነት መጎልበት በቅንነት የለፉ አባት ነበሩ። ይህ በጎ ተግባራቸው ሁሌም የሚዘከር ነው። መንግስት ለቤተሰባቸው ለሃይማኖቱ ተከታዮችና ለመላው የሀገራችን ህዝቦች መጽናናትን ይመኛል። የኢትዮጵያ የሃይማኖት ተቋማት ጉባኤ ፕሬዝዳንት ሊቀ ትጉሃን ታጋይ ታደለ የተቀዳሚ ሙፍቲ ሃጂ ኡመር እንድሪስ ከእስልምና መሰረታዊ አስተምህሮት ተነስተው የሰው ልጅ ከዘርም ከእምነትም በላይ ነው የሚለው ንግግራቸው በሁሉም አማንያን ተቀባይነት ያለውና ዘመን ተሻጋሪ ነውም ብለዋል። ሃጂ ኡመር እንድሪስ ተቀዳሚ ሙፍቲ በመላው ኢትዮጵያውያን ዘንድ ተወዳጅና ክብርን የተጎናጸፉ የሀገር አባት የሀገር ዋርካ ስለመሆናቸው የተለያዩ አካላት ምስክርነታቸውን ሲሰጡ ይደመጣሉ። በበርካታ የማህበራዊ ሚዲያ ላይም የእሳቸው ንግግሮች፣ ምክሮችና ተግሳጾች ሲዘዋወሩም እንመለከታለን። በተለይም ከእስልምና መሰረታዊ አስተምህሮ ተነስተው የሰው ልጅ ሁሉ ሊከበር የሚገባ ፍጡር መሆኑን በተመለከተ ደጋግመው ሰውን ሁኑ፣ ሰውነት ይቅደም፣ ሰውነት ከእምነትም ከዘርም ከሁሉም በላይ ነው የሚለው ንግግራቸው ዘመን ተሻጋሪና በብዙሃኑ አማኝ ዘንድ ተቀባይነትን ያገኘ የዘመኑ ጥቅስ ተደርጎ የሚወሰድና ከህልፈታቸውም በኋላ የሚታወሱበት ድንቅ ንግግራቸው ነው። ይህ በሁሉም ለኢትዮጵያ ለሀገር የሰሩ ለሰላም የሚጮሁ ለአንድነት ለአብሮነት የሚተጉትን ሁሉ በእንደዚህ አይነት መልክ ኢትዮጵያ በክብር እንደምትሸኛቸው ማሳያ ናቸውና፣ በሰላም ነፍሳቸው እንድታርፍ የኢትዮጵያ ሃይማኖት ተቋማት ጉባኤ በሁሉም ሃይማኖት ተቋማት ስም አሁንም ምስጋናዬን እና ጥሬን ለማቅረብ ወዳለሁ በመሪነታቸውና በአባትነታቸው የተወጡትን አይረሴ አሻራ ታሳቢ በማድረግ የአዲስ አበባ ዩኒቨርሲቲ የክብር ዶክትሬት ዲግሪ የተሰጣቸው ተቀዳሚ ሙፍቲ ሃጂ ዑመር ኢድሪስ በህይወት ዘመናቸው የሰሯቸው ታላላቅ ስራዎች፣ ያዘጋጇቸው ኢስላማዊ መጽሐፍት፣ የተናገሯቸው ንግግሮች፣ ምክሮችና ተግሳጾች የመሰነድ ስራ የተጀመረ ስለመሆኑም ተመላክተዋል።